ፕሪምየር ሊግ በዚህ ሳምንትም ተመልሷለች። እንኳስ እንዴት አያቸኋት! የፖ ማግድ የሚጮትባት ኳስ በትንሹ ኛ ጋር መታለች ነው በትልቁ አዎ። ኤኒዌይስ ፕሪምየር ሊግ በዚህ ሳምንትም ተመልሷል። እንግዲህ አሪፍ አሪፍ ጨዋታዎች አሉ በዚህ ሳምንት ማለት ነው። አርሰናል እንግዲህ ሊጉን በደንብ በሰፊው የመራ ነው፣ ሲቲ ከስር እየተከተለው አለው አለው እያለው ነው። እንግዲህ አርሰናል በዚህ ሳምንት የሚጭቶ ቶትናም ነው። ስለዚህ በመጀመሪያ በዚህ ሳምንት የሚደረጉ ጨዋታዎች እንመለከታለን፣ ከዚያ የፈንታሲ ፕሪምየር ሊግ ቲማችን እንሰራለን ማለት ነው። እንዲሁም ፕሬዲክሽናችን እናስቀምጣለን። ይህን ቻናል ሰብስክራ ማድረግ እንዳይረሳ። አንዲህ ሰብስክራይበር አልፈናል። ገና እንቀጥላለን። የተለያዩ ፕሌይሊስቶች አሉ፣ እነሱን ጆይን እያደረጋችሁ እንግዲህ የተለያየ ነገር ነው የምንሰራው። ዲናሚክ ብሎ ነው። በዚህ ሳምንት ፕሪምየር ሊግ ተመልሷል፣ ስለዚህ ቀጥታ ወደ ጨዋቶቹ እናመራለን። ለስገው በዚህ ሳምንት ፕሪምየር ሊጉ ሲጀምር እንግዲህ የመጀመሪያው ጨዋታ ያለው በርንሊ ከቼልሲ ነው። በርንሊ ከቼልሲ አሪፍ ጨዋታ ይሆናል ተብሎ ይጠበቃል። የዚህ ጨዋታ ለቼልሲ ዊን ሰጥቼዋለሁ። ቀጣይ ያለው ቦርንማውስ ከዌስትሃም ዩናይትድ፣ ብራይተን ከብሬንፎርድ፣ ፉላም ከሰንደርላንድ እንዲሁም ሊቨርፑል ከኖቲንጋም ፎረስት ሊቨርፑል እንግዲህ እንደምታውቁት እንግዲህ በባለፈው ከኢንተርናሽናል ብሬክ በፊት በነበሩት ጨዋታዎች በማንቸስተር ሲቲ ሶስት ለዜሮ ሽንፈት ማስተናገዱ አይረሳም። ስለዚህ በዚህ ሳምንት እንግዲህ ከሽንፈት ለመመለስ ነው የሚያደርገው ጨዋታው ማለት ነው። ኖቲንጋም ፈረስትም አሪፍ ላይ ያሉት በተከታታይ እንግዲህ የተለያዩ ጨዋታዎችን ተሻንፎ ነበረ። አሰልጣኝ ቀያይረዋል ምናምን። ስለዚህ ሊቨርፑል ይህን ጨዋታ የማሸነፍ አሪፍ ቻንስ ይኗዋል ብዬ አስባለሁ። ነገር ግን አቻ ሊወጡ ይችላሉ። አቻ ሰጥ ይችላሉ። ይህንን ጨዋታ የታለ ውሀ በእናታችሁ፣ ዋይ ልጠጣ እስኪ ተለና ሳሳ ያወጣዋለ ማለት ነው። ምን ይላል ይሄ? ገነር ይላል እዚህ ጋር ይታያቸዋል፣ ይታያቸዋል። ገነር ይላል ማን ነው እንዴ? ሬማ ፊርማ ነው ጋር ያሉ ይታያቸዋል። ኦዴጋርድ የካፒቴናችን ኦዴጋርድ ነው። ሲዋ ትንሽ እንጠጣል። ተመልሻለሁ። ስለዚህ አርሰናል ከቶትናም ሆስፈር የሚያደርጉት ጨዋታም እንግዲህ በእውለት የሚደረግ ጨዋታ ነው። በዚህ ጨዋታ ላይ እንግዲህ በአርሴናል በኩል የተለያዩ የጉዳት ዜናዎች አሉ። ስፔሻሊ የጋብሪኤል ማጋሌሽ ጉዳት እንግዲህ በኢንተርናሽናል ብሌ ጊዜ የተሰማ ጉዳት ነው። እንግዲህ ማንን ተከቶ ያስገባል አርቴታ የሚጠበቅ ነው የዚህ ጨዋታ ማለት ነው። እንግዲህ አርሴናል ግምት ተሰጥቶታል። እንዲሁም ደግሞ የሲቲን ጫና ከኋላው የመጣበት መሆኑን እንግዲህ የተመለከተ ስለሆነ አርሴናል እንግዲህ ይህንን ጨዋታ ላይ ማሸነፍ ከፍተኛ ግምት ተሰጥቶታል። እኔም አርሴናልን ጨዋታ ያሸንፋል የሚል ግምት አለኝ ማለት ነው። እንዲሁም ሰኞ ጨዋታው ሲቀጥል ማንቸስተር ዩናይትድ ከኤቨርተን ሰኞ ይጫወታሉ ማለት ነው። ስለዚህ ሳምንት ጨዋታዎች የን ይመስላሉ። በቀጥታ ወደ ፈንታሲ ፕሪምየር ሊግ እናልፋለን። አብራችሁ ቆዩ፣ ይመቻችሁ። ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ። እሺ በቀጥታ ወደ ፈንታሲያችን እንመለሳለን ማለት ነው። ይህ እንግዲህ የምታዩት ከረንት የባለፈው ቲሜ ነው። ስለዚህ የተለያዩ ተጫዋቾችን በዚህ ሳምንት ሪሙቭ አረጋለሁ። ከግብ ጠባቂ ጀምራለሁ። ዶናሩማ ሪሙቭ አረጋለሁ በዚህ ሳምንት ማለት ጠቀሙ ተጫዋች ነው ደቪድ ራያ በዚህ ሳምንት አሁንም ጠብቋሉ። ደቪድ ራያ ማለት ነው። ቲምበርን ጠብቋሉ። ደንክል ሪሙቭ ላርገው አልጠቀሙም በዚህ ሳምንት ደሊት አለጠቀሙም፣ ሪሙቭ አድርገዋለው። እንዲሁም ጄምስ ቼልሲ ከበርሌ ነው የሚጮተው ስለዚህ እሱ ተዋለው። ኩኩሬላ ኩኩሬላና ሰጠዋሉ፣ ሪሙቭ አድረጓለው ማለት ነው። ወደፊት ፊስኔድ ሳካ አለ። ሳካን በዚህ ሳምንት ከሶትናም ነው ሳካን አልጠቀምበትም ብያለው። ብሩኖ ፈርናንዴዝ ትችዋለው። ብሩኖ ፈርናንዴዝ አክቸ ሪሙቭ ላርገው። ከዛ ኩዱስ አለ ኩዱስ ዋርኒንግ አለው ሊጋ ላይ ገባ ይችላል ወይም ደግሞ ኢንጁሪ ይኖርበት ይችላል። ስለዚ እሱን ሪሙቭ አረጓለሁ። ከዛ ጊትን ሳለ ከቼልሲ እሱንም ሪሙቭ አረጓለሁ። በዚህ ሳምንት አሪፍ ቲም ነው የምንሰራው። አዲስ ቲም ነው የሚሰራው። አደምስ ሳለ አደምስ ከቦርንማውስ ነው ያለው። አደምስንም ሪሙቭ አረጓለሁ። ከፊት ሀላንድ አለ ሀላንድ እንደተጠበቀ ነው። የኛውን የቦርንማውስ ተጫዋች ሪሙቭ አረጓለሁ። እንዲሁም የኛውን ተጫዋች ሪሙቭ አረጓለሁ። ስለዚህ ከበፊት ወይም ደግሞ ከባለፈው ሳምንት ከነበረኝ ቲም ያስቀርባቸው አራት ተጫዋቾች ብቻ ነው ራያ፣ ቲምበር፣ ጄምስ፣ ሀላንድ እነዚህ ብቻ ነው ያስቀሩ። ስለዚህ አዲስ ቲም ነው የምሰረው በዚ ፍሬሽ ቲም ለስ ጎ። ፍሬሽ ቲም ነው የምሰረው በዚህ ሳምንት ለስ ጎ። ስለዚህ ጎል ኪፐር ላይ አንድ ተጫዋች ልጨምራ። ሴሌክት ሪፕሌስመንት ትሉት ና። በዚህ ሳምንት ፒክፎርድ ከኤቨርተን አስገብቸዋለሁ። ኤቨርተን ከማንችስተር ነው የሚጫወተው። ፒክፎርድ ና አድርገዋለሁ። ከዛ ዲፌንስ ላይ ሪፕሌስመንት ትሉት አላችሁ። ከዛ ጋብሪኤል እንዳልኳችሁ ዋርኒንግ ነው ጉዳት ላይ ያለው ጋብሪኤል አይገባም። ስለዚህ ሳሊባ ላስገባው። ሳሊባ ይቀድ ችግር የለም። በዚህ ሳምንት ሊቨርፑል ከማን ነው የሚጫወተው ያለው? ሊቨርፑል ከኖቲንጋም ፎረስት ነው የሚጫወተው። ሊቨርፑል እሱንም ትችዋለው። ሙኒዮዝን ከክሪስታል ፓላስ ሚኒዮዝን አረኩት። እንዲሁም ሌላ ዲፌንደር ልጨምር። ዲፌንደር ስጨምር ከርኪዥ አለ። ሲቲ ከማን ነው የሚጫወተው? ሲቲ ሲቲ ከኒውካስል የሚጮታ። ስለዚህ ሩብንን አረኩት በዚህ ሳምንት። ከዛ ጄምስ አለ። ከዛ አንድ ተከላካይ ጨምሩልኝ። ለሲቲ ለኤፍፒኤል አንድ ተከላካይ ጨምሩልኝ። አንድ ተከላካይ ስንጨምር ሀዋል አለ ቻሎባህ አለ ከክሪስታል ፓላስ ስጨምር እ ከክሪስታል ፓላስ አረኩ። ተጫዋች ዲፌንስ እንዴት አየሁት? ሁለት ክሪስታል ፓላስ አለ አንድ ሲቲ አለ አንድ አርሰናል አንድ ቼልሲ። ሚድፊልድ ላይ ንምጣ። አንድ የአርሴናል ተጫዋች መጨመሪያ አይቀርም። ራይስን ወይ ኤዜ መጨመሪያ አይቀርም። ኤዜ ልጨምሮ አስቤ ያለው። ኦዴጋርድ መቼ እንደሚመለስ አይታወቅም። እንግዲህ እስካሁን ከተወሰነው ሳምንት አባል ይመለሳል ብለን ተስፋ እናደርጋለን። ከቼልሲ ኔቶን ላድርገው። ከቼልሲ ኔቶን አደረኩት እስኪ ከዛ ሌላ አንዱ ከአርሴናል ጨምራሉ ብያሉ። ራይስ ራይስን ወይም ደግሞ ትሮሳርድን ካገኙት አታክሌ ትሮሳርድን አደርገዋለሁ ብያሉ። አማድ አለ መሬ ነው። መሬሩ ላድገው እንደ ሳምንት መሬሩ ነው። እስኪ በዚህ ሳምንት ልጠቀምበት፣ መሬሩን አረጓለው። ከዛ ሰሪክ ሪፕሌስመንት፣ አሁንም አርሴናል ጨርሻለሁ። ሳላ አለ 112 ም ነው ሳላ፣ ከፍ ያለ ዋጋ ነው ያለው ሳላ። ስለዚህ ይጠነቀቃል ሳላ ላይ ትሮሳርድ ላይ ነገር ግን አርሴናል ወዲህ ሶስት ሞልቻለሁ። ስለዚህ ሳቪኒዮ ላይ ነበር ያቆም ነው። ከዛ ሳቪኒዮን አስገባዋሉ። ሌላ ሚድፊልድ ላይ ነው ያለ ነው ሚድፊልድ ላይ ነው ያለ ነው። ስለዚህ ተጫዋቹ አሁንም ሪፕሌስመንት ሩት አላቸው። ይሄንን ከዛ ያለኝ 26 ሚሊዮን ነው። ስለዚህ ጋር ዋች አውት ነው በጣም መጠንቀቅ አለብኝ ማለት ነው። ሊቨርፑል አስገባ ሶቦዞ ላይ ሶቦዞ ላይ ላስገባው እስኪ በጣም ግን ባላንሴ በጣም ከባድ እንትን እሱ ነው የገባት 19 ነው ያለኝ። ሶስት ተጫዋች ያስፈልገኛል። እስኪ ከፊት መስመር እስኪ ላርገው ከፊት መስመር አምስት አካባቢ ያሉ ማን አለ? ዝርክዚ ዊልሰን ባሪ ከኤቨርተን፣ ኡቼ ከክሪስታል ፓላስ፣ ኒኪቲያ ከክሪስታል ፓላስ ኒኪቲያን በዚህ ሳምንት እስኪ ልጠቀምበት። ከዛ አሁን ስንት አለኝ? አስራ አራት አለኝ። ሁለት ተጫዋች ይፈልጋሉ። አሁንም እስኪ አሁንም ትንሽ ዋጋቸው ትንሽ ማመጣጠር አለብኝ ዋጋቸውን አሁንማ። ስለዚህ ትንሽ ወደታች አራት ነጥብ አምስት ላይ ባርንስ ግሬይ ባርንስ ከበል ላይ ማንቸስተር ዩናይትድ ኦቢን ታሳልፉታላችሁ። አይ ዶንት ነው አይ ዶንት ኖ አይ ዶንት ኖ። ማንቸስተር ዩናይትድ አስተላለፍ። ግራ ዙርኪዚ እኮ ዴላፕ ቼልሲ ከጉዳታ ዴላፕ ከዛ የሆነ ሚድፊልድ የሆነ ከ8 ፎደን አለኝ። ፎደን በዚህ ሳምንት ሶስት ኦኬኛው መቀየር አለብኝ። ሲቲ ሶስት ተጫዋች አለኝ። ስለዛ ፎደን ማስገባት አልችልም። ራይስን አስገባው ራይስ ላይ ስታር አለበት ካያቸው አስገባው እያለ ኤንዞል አስገባው። ሳምንት ቼልሲ ስንት አለኝ? አንድ ሁለት ለት ቼልሲ እንትን አለኝ። ሶስት ተጫዋች ወደ አለኝ ቼልሲ። ስለዛ ሰባት ሳር ክሪስታል ፓላስ ላርጓ ክሪስቶስ ፓላስም ሶስት በላይ አለኝ እንዴ! በዚህ ሳምንት በጣም ከአንድ ቲም ከሶስት በላይ እየመረጥኩ ነው መሰለኝ። በጣም እስኪ ስቴቫው ቼልሲ ዩቢን ስልጠቀሙ ዩቢስ ፋይን ኦኬ። ስለዚህ የዚህ ሳምንት እስኪ ኔክስት ልበለው ወደ አስራ አንድ ጨዋች እየቀየርኩ ነው። ስለዚህ የሁላቸው የዚህ ሳምንት ቲሜ እንግዲህ የምታዩት ነው። ራያ፣ ቲምበር፣ ሙኒዝ፣ ሩበን ጄምስ ኔቶ ሜሪነው ሰቪኒው ላይ ሀላንድ ዴላፕ ከዛ ሰስሽን ክፎርድ ላክሮክስ ዩቢ ኒኪታ አሉኝ መስዚሳንት ንታሲ ፕሮሚክ ቲሜ ማለት ነው። እስኪ እንግዲህ ተመልሰናል። ይመለሳል። እንዲሁም ደግሞ እና የአርሰናል ጨዋታ ላይ እንመለከታለን። በቲክቶክ ላይ አብረን እንመለከታለን። ነገ የሚለቀቅ የገመቱ ይሸለሙ አለ። እንግዲህ ቀድማችሁ ለገመታችሁ ሰዎች እንግዲህ ሽልማት ይኖረናል ማለት ነው። ቀድሞ የገመቱ ይህን ቪዲዮ ሳይወት፣ ሌላ ሰውም ሼር ያርጉት። እንዲሁም ደግሞ ፎሎ ማድረግም ወይም ደግሞ ሰብስክራይብ ማድረግም እንዳይረሳ ማለት ነው። ይመቻችሁ። ታንኪዩ። ፕሪምየር ሊኳሳም ቻው ብላችኋለች ይሜ